አይቡ እንደዚህ ሆኖ በጣም ቆንጆ ነው። ይሄ የወጣሁት አይብ ይሄ ወይኔ ይመስላል አያምር። እርጎን እርጎ ሳይሆን ዝም ብሎ ትኩስ ወተት ተጥዶ ከዛ አጨተ ወይ ከል ተጨምሮ ባንድ ብርጭቆ ማለት ነው እንደዚህ ያደርኩ። በጣም ያምራ ተአምራት። በጣም ነው የሚጣፍጥ ይሄ የሰራሁት አይብ። ያማራችሁ መስራት ትችላላችሁ። ግዴታ እርጎ ባይሆንም ትኩስ ወተት ትጠዳላቸው ልክ ሲፈላ ምን እንደሚጨምሩት፣ አካል ወያቼቶ አንድ የሻይ ኩባያ ይጨምራል። ከዛ ትንሽ ሲፈላ ማውረድ ነው። ጨው ትጨምራላችሁ ትንሽ። ከዛ በጨርቅ ቅድም እንዳረኩት፣ በጨርቅ ላይ ስስ ጨርቅ ላይ ተደርጎ ወንፊትና ገንዳ ይደረጋል። ከዛ ይኸው እንደዚህ ነው፣ ወደ ገና እርቆ ምናምን ሳይባል ማለት ነው። አይብ የሚያ- የሚያምር ሰው ካለው እንደዚህ ሰርቶ በቀላሉ ቤት ውስጥ ማለት እርጎ ሳይገዛ በትኩስ ወተት ዛሬ እስኪ አይብ እንዴት እንደሚሰራ አላሳያችሁ። ኦ ኢትዮጵያም ላለው አረብ ሀገር ያለው ማን ያቃል ነው፣ ችግር የለውም። አይብ ለመስራት ማለት ነው። ወተት ነው ይሄ። ወተቱ ላይ ማለት ነው። ልክ ወተቱ ሲፈላ ሁለት የኩ- የሻይ ኩባያ ወይ ደግሞ አቸት ወይ ደግሞ ሎሚ ሲጨመር ማለት ነው እንደዚህ ነው የሚሆነው፣ ማለት ነው አይብ ነው የሚሆነው። ቆይ አሁን በኋላ አጥል ያሳያቸዋለሁ። አይብ ለመስራት በቀላሉ ነው እንደዚህ የሚሰራ ማለት ነው። ብዙ መንተክተክ ምናምን አያስፈልግም። እኛ ኢትዮጵያ ላይ ዝም ብለን አንተክትከን ምናምን ነው አይደል? አሬ ነው አንተክተከን ሰዓት ብዙ ሰዓት እንደ አይደለም እንደሷ አይደለም። ይሄ ወተት ያልተናጣ ነው። ዝም ብሎ ታልቦ መጥቶ የተጣደ ማለት ነው። እርጎም አይደለም እርጎ አይደለም። ዝም ብሎ ኖርማን ወተት ማለት ነው። አጀቶ ወይ ካል ደግሞ ይሄ ነው። ይሄንን አንድ ብርጭቆ በሻይ ማለት ነው። አንድ ሻይ ብርጭቆ ይደረጋል። ይሄን የሚያክል ካልን ጨምራለን ማለት ነው። ሙሉ ማድረግ ይቻላል። ምንም ችግር የለም። ከዛ በኋላ በአ እንደዚህ ነው አይብ የሚሆን ይሄ እርጎ አይደለም ኖርማል ወተት ነው ማለት ነው ኖርማል ወተት እሳት ላይጥልም እንደዚህ ማድረግ ይቻላል ከዚ በኋላ አይቡ እንግዲህ አሁን ቆንጆ ሆኖ ይወጣል እንደ ኢትዮጵያ እርጎ አርግተን እንደገና ተነጦ ምናምን ባይሆንም ምንም ችግር የለም ያው እንደዛ ቆምጥጥ አይልም እንጂ ሎሚ መጨመር ይችላል እንዲቆጥጥ ማለት ነው